ሰላም ሰላም፣ ወደ ዩቲዩብ ቻናል የተከታታዮች እንዴት ናችሁ? ደህና ናችሁ? ኒጋ ሁሉ ሰላም ሁሉ አማን ነው። እንግዲህ ብቅ እላለሁ እንዳልኳችሁ። እንግዲህ በአንዳንድ ነገሮች ነገሮች ወደ እናንተ እየመጣው ነው። ይሄ ቻናል እንግዲህ ሰዎችን የምረዳበት ድምፅ መሆንበት፣ እንዲሁም ደግሞ ደሞ ለሰዎች ይጠቅማል ያልኩትን የማቀርብበት ነው። በመተባበር እናንተም ላይክ ሰብስክራይብ ማድረጋችሁን አትርሱ። የተከበራችሁ ተጠበራችሁ የዩቲዩብ ቻናል ተከታታዮች ድጋፍ አድርጉ ማለት ነው። ለቻናል ማደግ እናንተ ትልቅ አስተዋጽኦ ብታደርጉ መልካም ነው ብዬ አስባለሁ። ይህ ቻናል የእናንተም ቻናል ነው እና እንግዲህ አንድ ወንድማችን ላይ የደረሰው አደጋ አለና እንግዲህ እኛ አረብ ሀገር ያለን ሰዎች ሴቶችም ወንዶችም አብዛኞቻችን እርስ በርስ የምንተጋገዝ ነው። ከምንም በላይ ከሌላው ዜጋው የበለጠ እርስ በእርሳችን የምንተጋገዝ የምንደጋገፍ ነን እና አንድ ወንድማችን እንግዲህ ብዙ እህቶቻችንን የሚረዳ የደረሰላቸው የሚያግዛቸው ወንድማችንን ታውቁታላችሁ። አብረሽ ቄሎ የሚባለው ወንድማችን ላይ እንግዲህ መኪና አደጋ እሱም ባለቤቱም ላይ ደርሷልና በጣም ነው ያዘንኩት በራሴ በጣም እውነት ለመናገር ከባድ ነው። ብቻ እግዚአብሔር ይድረስላቸው። ፈጣሪ እንግዲህ ቀላሉ ነው ያደርግላቸው። እንደተባለው እንግዲህ ትንሽ አደጋ አይደለም። ግን ቢሆንም እሱ ምንም አይለም። ባለቤቱ ግን ባለን መረጃ መሰረት ድጋሜ ሆስፒታል እንደገባች እንዲሁም ኩላል ቻለ ትንሽ አደጋ እንደተፈጠረ ነው። እግዚአብሔር እንግዲህ ጨርሶ የማራት። ቤት ከገባች በኋላ ነው ተመልሳ ወደ ሐኪም ቤት ሄደች። ፈጣሪ ይማራት ጨርሶ የማራት እሱንም እሷንም እና ፈጣሪ ማርክ በማለት እናንተ ጸሎት አድርጉለት። በጣም ጥሩ ወንድማችን ነው። ብዙዎቻችሁ ታውቃላችሁ። ቤሩት ውስጥ ብዙ ችግር ይገጥማል። በደመወዝ እንዲሁም ነፃነት በማሳጣት እህቶቻችንን በመቸገር ላይ ያሉትን እህቶቻችንን ሄዶ በመድረስ እና ከተቸገሩበት ቤት በማውጣት እንዲሁም ደግሞ ደሞዝ የተከለከሉትን በሕጉ መሰረት ደሞዛቸውን ጠይቆ እስከ መጨረሻው የሚከራከር ድምፅ የሚሆን ፍትሃዊ ነው። ለአረብ ሀገር ሴቶች በጣም የቆመ ነው። በጣም የሚከራከር ልጅ ነው። ግን እንግዲህ እግዚአብሔር የሚወደውን ሰው ላይ የሚፈትነው እንግዲህ ፈጣሪ የማረው ብላችሁ እናንተም ጸሎት አድርጉለት። አንዳንድ ጊዜ እንደዚህ አይነት ሰዎች በጣም የሚገርመው ነገር ብዙ ፈተና ይገጥማቸዋል። ብዙ ነገሮች አሁ እንግዲህ ሶሻል ሚዲያ ላይ የምናየው ነገር ከባድ ነው አይደለም እንዲህ የመኪና አደጋ ከፈጣሪ የመጣ ቀርቶ መልካም የሚሰራ ሰውን ከማበረታታት ይልቅ የምናደርጋቸው ድርጊቶች በጣም ከባድ ናቸው። ለምሳሌ መልካም የሚሰሩትን ሰዎች ሪፖርት፣ የተለያዩ መጥፎ ነገሮችን በመኮነት መጥፎ ሀሳብን በመስጠት እንትን የምንል ሰዎች ነን። አንዳንዶቻችን እንዴት እንደምናስብ አላቅም ያንን መልካም ስራቸውን እንዲያቆሙ የምናደርግንን ነው። እነኛ ሰዎች ተሽለው ነው መልካም ነገር እያደረጉ ያሉት፣ ግን ያንን መልካም ስራ ለማስተጓጎል ብዙዎች የሚጠሩአሉ ነው። አንዳንዴ መልካም ሰው በጣም ብዙ ፈተና ይገጥመዋል። ለምሳሌ ራሱ ሀቢባ ህታችን ብዙ ሰዎች እናግዛለች። በእርግጥ እርስ በርስ ቢሆንም እንድደጋገፈው ቢሆኑም እሷ ድምፅ በመሆኗ ነው ለአንድ ሰው የምንደርስ ልንደርስ የቻል ነው። እኛም እርስ በርሳችን የሚታከመውን ደግፈን አንድን ብር አዋተን ቢሆኑ ለብር እንዲታከም የምናደርገው ግን ሰበቡ እሷ ነው። የእሷ ሚዲያ ባይኖር ኖሮ ብዙ ፎሎወርስ እኛ ፎሎ ባናደርግ አባና ብረታታት ኖሮ እሷ ለእኛ ልደርስ አትችልም። የብዙ የአረብ ሀገር ሴቶች ይቸግራሉ ብዙ ነገሮች እና ይህንን ደግሞ ስራ እንዳይሰሩ የሚያደርጉ ብዙዎች አሉ እና እንደዚህ ነገሮች ላይ መልካም የሚሰራን ስራ ሰውን ብናበረታታ ይልቁኑ የእሱን ውድቀት ከምንፈልግ፣ የእሱን ደካማ ጎን ከምንፈልግ ብናበረታታው የተሻለ ነው። እና እንግዲህ ይህም ወንድማችን ከነዚህ ከመልካም ሰዎች አንዱ ነበረ። ያው ሶሻል ሚዲያ ላይ ብዙ ትችቶች ምናምን ናቸው። እንግዲህ መልካም በሚሰሩት ሰዎች ላይ ይብሳል። ኦልሬዲ የሚሳደቡት ምናምን ላይ እንደውም ደፍሮ የሚናገራቸውም የለም ወደ መልካም መንገድ ሂዶ የሚል ኮመንት አናይም። ጭራሽ የሚያበረታታት ምናምን ነው እና እንደዛ ነው። ግን ብቻ ለማንኛቸውም እኛ ህሊና ያለን ሰዎች ሁሌ ማድረግ ያለብን ጠንካሮችን መልካሞችን ቅኖችን፣ ለሀገራችን ለህዝባችን የሚጠቅሙትን ማበረታታት። ቲክቶክ ላይ ከሆነ ፎሎ በማድረግ መልካም ኮመንትም በመስጠት ማበረታታት አለብን። ዩቲዩብ ላይ ከሆነ ደግሞ ሰብስክራይብ ላይክ በማድረግ ዩቲዩብ ላይም ቢሆን ሁላችንም እርስ በርስ ብንያዝ ብንያድግ አንድ ላይ የተሻለ ነው። አብስ አረጋጋሪ ያለን ሴቶች ወደፊት አገራችን ላይ ገብተን ዩቲብ ላይ ልንሰራበት እንችላለን። እዙ ላይ እዚህም ሆነ ለምን የመስራት እድል ሊኖረን ይችላል እና እርስ በርሳችን ብንበረታታ የተሻለ ነው ብዬ ነው የምለው። እናንተም እንግዲህ ብዙ የተመለከታችሁት ሊሆን ይችላል በተፈጥሮ ብዙ የኛ ሀበሻ እኔንም ጨምሮ ለትችት ነው እንጂ ለስራዎች ላይ ብዙ አይደለንም። የራሳችን ሰው መልካም ነገር ሲሰራ ቅናት ወይንም አላውቅም ምን እንዳለብን አናበረታታም። የውጭ ዜጋ ግን ቢሆን በጣም እናደንቃለን፣ እናበረታታለን። አይደለም ሌላ የተማረ ሰው ራሱ የውጭ ሰውን ሲሆን ምን ያህል ነው ትልቅ ቦታ የምንሰጠው። የኛ አበሻ ግን ከሆነ ብዙ እውቀት አለው ብዙ ነገሮችን ሀገር ሊጠቅም የሚችል ሰው ከሆነ ራሱ ሞራኑን ሰብረ ነው ዝቅ ነው የምናደርገው። እንዴት ዛንት ብቻ የተለያየ ነገሮች በመስጠት ማለት ነው። እና መጀመሪያ ራሳችንን ስናከብር ነው ሌሎችንን ልናከብር የምንችለው። ስለዚህ እራካችሁ የራሳችንን ዜጋ መልካም ነገር የሚሰሩትን ብናከብራቸው ጥሩ ነው፣ ብናበረታታቸው ጥሩ ነው። መልካም ነገሮችን መኮመት ሀሳብ መስጠት ካልቻለ ደግሞ መተው እንችላለን፣ ዝም ማለት ሰውን በአነጋገር ከመስበር ይልቅ ዝም ማለት የመሰለ ነገር የለም። ስለዚህ ዝም ብለን ማለፍ እንችላለን ማለት ነው ብዬ ነው ማስበው። እንደራሴ እንግዲህ ሁሉም የራሱ ውስጥ ሳሰባለ፣ እኔ በበኩሌ እንደዛ ነው ማስበው። ይነት ሀሳብ እንደኝ ነው ብዬ ነው ማስበው። ያው ከአስር ውስጥ ከኛ ውስጥ አንድ ሁለት ሰው ነው መጥፎ አመለካከት ሊኖረው ይችላል። ሁሉም ሰው አለው ማለት አይደለም። አብዛኛው የሀገራችን በጣም ቅን፣ የዋህ፣ ሰውን የሚረዳ አዛኝ ነው። ምክንያቱም ብዙ ጊዜ እናያለን ሰው ተቸገርኩ ሲባል ወደ መልካም ነገሮችን ብናደርግ ጥሩ ነው። መልካም ለሚሰሩ ሰዎች መልካም ቅን ነገሮችን ብናስብ መልካም መስተሳሰብ ቢኖረን አሪፍ ነው ብዬ አስባለሁ። እንግዲህ አብረሽ የቄራው በድጋሜያ በሱ ምክንያት ነበር የገባትን በድጋሚ ፈጣሪ ከአንተ ጋር ይሁን። አንተንም ባለቤትንም እግዚአብሔር ይማራችሁ። ፈጣሪ ከአንተ ጋር እንዲሁም ደግሞ ከባለቤት ጋር ይሁን። ሁላችሁም በያላችሁበት ጸሎታችሁ ይሁን እላለሁም። ፈጣሪ እንግዲህ ጨርሶ የምሮት እንደ በፊቱ ወደቶችን የሚያገዝ እንደሚሆን እግዚአብሔር ይርዳው። እናንተም ደግሞ መልካም ምኞታችሁን ተመኙ። እግዚአብሔር ይማረ በማለት እንዲሁም ጸሎት በማድረግ አግዙ ትላለ። በጣም በተደጋጋሚ እንግዲህ እኔ በጣም የሚያዘን ኩፈኖ ለመናገር ከምንም በላይ ፈጣሪ ከእሱ ጋር ይሆንላችኋለሁ። ወደ ዩቱብ ቻናል የተከታታዮች ስለነበረን ቆይታ በጣም አመሰግናለሁ። ላይክ እና ሰብስክራይብ በማድረግ ቤተሰብ በመሆን አበረታቱ። እንዲሁም ደግሞ ማስተካከል አለብሽ የምትሉት ከኔ ያልተመቻችሁ ነገር ካለ ደግሞ ነገሩን ማስተካከል ይሆናል። አንዳንድ መረጃዎች ደግሞ እንድታቀርቢ እንፈልጋለን፣ ድምፅ እንድትሆኑ እንፈልጋለን የምትሉ ካላችሁ ድምፅ ሆናችኋለ። የተበደላችሁት የተቸገራችሁት ነገር ካለ ኮመንት ላይ አስቀምጥልኝ፣ እኔ አዋራችኋለሁ ማለት ነው። በፈረፈ እንግዲህ መልካም ቆይታ የሆንላችሁ። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ የሆንላችሁ። ባይ ባይ